በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የተወደዳችሁ የእግዚአብሔር ቤተሰቦች የመድኃኔ አለም ልጆች ሁላችንም በህይወታችን ውስጥ በረከትን እንሻለን ስኬትንም እንመኛለን ነገር ግን እውነተኛው በረከትና የማይናወጠው ሀብት ከየት ይገኛል በአይን በሚታዩ በእጅ በሚዳሰሱ ቁሳዊ ነገሮች ብቻ የተወሰነ ነውን ወይስ ከዚህ የጠለቀ በገንዘብ ሊገዛ የማይችል የነፍስ እርካታና ሰላም አለ? ምናልባት እርስዎ አሁን ይህን መልዕክት እየሰሙ ያሉት በዙሪያችሁ ካሉ ብዙ ሰዎች የተለየ የከበረ ነገር እንዳላችሁስ ልብ ብላችሁ ታውቃላችሁ? በእርግጥ ከሌሎች የበለጠ ገንዘብ ላይኖራችሁ ይችላል። ምናልባትም ትልቅ ዝና ወይም ማዕረግም ላታገኙ ትችላላችሁ። ነገር ግን በውስጣችሁ የሚፈነጥቅ በገንዘብ ሊለካ የማይችል ልዩ የሆነ ብርሃንና ከእግዚአብሔር የተገኘ የልብ ሰላም አላችሁ። በእውነት ይህንን ስል ልብ ብላችሁ አስተውላችሁታል? ዛሬ የምንነጋገረውም ስለዚሁ ጉዳይ ነው፣ ስለዚያ የማይታይ ነገር ግን ከምንም በላይ ኃይል ስላለው የነፍስ ሀብት፣ የነፍስ በረከት። አንዳንዴ በዚህ ኃይል ከእኛ የበለጠ ቁሳዊ ሀብት ያላቸው ሰዎች ሁሉ በቅናተ አይን ወደ እኛ ሊመለከቱም ይችላሉ። ግን እንዴት? ምክንያቱም እነርሱ በገንዘባቸው ሊገዙት ያልቻሉትን እኛ ግን በእግዚአብሔር ጸጋ ያገኘነውን ሰላምና እርካታ በእኛ ሕይወት ያያሉና። ምናልባት ይህም መልዕክት እግዚአብሔር በሕይወታችን ውስጥ በጸጥታ እየሠራ ያለውን፣ ከቁሳዊ በረከት በፊት በመንፈሳዊ መሠረት ላይ ሊያንጸን እየጣረ መሆኑን የሚያሳይ ምልክት ሊሆን ይችላል። እንግዲያውስ ጆሮ ያለው ይስማ፤ ልብ ያለውም ያስተውል። የቅዱሳን አምላክ መንፈስ ቅዱስ ልባችንን እንዲከፍትልንና የእውነትን ቃል እንድንማማር ሁላችንን የሚርዳን። ምናልባት ይህ መልዕክት ለሁሉም ላይሆን ይችላል። ነገር ግን ለአንተ እንደሆነ እግዚአብሔር መንፈስ ቅዱስ ያመላክትሃል። ከላይ ባገኘኸው ጸጋ ከአንተ የበለጠ ገንዘብ ያላቸው ሰዎች በአንተ እንደሚቀኑ ብነግርህ ትገረም ይሆናል። አዎን ይህ በእውነት ትክክል የሆነ ነገር ነው። አንዳንዶቹ ያላቸውን ነገር አንተም አለ። ነገር ግን ያንተ ከገንዘብ በላይ ነው። ልዩ የሆነ የባህሪ ጥራት፣ ከውስጥ የሚፈነጥቅም መንፈሳዊ ብርሃንና ራስህን የምትይዝበትን መንገድ ልዩ ሞገስ አለው። ይህ ደግሞ በአይናቸው ሲታይ ጥቂት ቅናትን ያጨርባቸዋል። ምክንያቱም በልባቸው ይህ ሰው ማን ነው እንዲህ በልበ ሙሉነት የሚራመደው እኔ እኮ መኪና አለኝ ትልቅ ቪላ አለኝ ድርጅት አለኝ። ግን እንደዚህ አይነት የውስጥ እርካታና ብርሃን የለኝም ብለው ይብሰለሰላሉ። ምን አይነት ምስጢር ነው ያለው ብለው ይጠይቃሉ። ወዳጄ፣ እውነታው ይህ ነው። አንተ ያለ ልክ የተባረከ ነ፣ በደሙ የተገዛህ የሰሰተ ልጁ ነ እግዚአብሔር የቁሳዊ በረከቶችን በአንተ ላይ ከማፍሰሱ በፊት በመንፈሳዊው ዓለም መሰረትህን ሊያጸናልህ ወደደ። ምክንያቱም በአንተ የሚቀኑት አንዳንዶቹ ቁሳዊ በረከትን ቀድመው አገኙ። ከዚያም ወጥተው ተጨማሪ ንግዶችን ገዙ፣ ተጨማሪ ፕሮጀክቶችን ጀመሩ፣ ተጨማሪ ገንዘብም አገኙ። ነገር ግን መንፈሳዊ ሕይወታቸውን ችላ አሉ። እናም በቁሳዊው ዓለም ይህን ያህል ከደረሱ በኋላ በውስጣቸው የሆነ ነገር እንደጎደለ ተገነዘቡ። በኃላፊው ዓለም የማያልፈውን በረከት ለወጡ። አንተን ሲያዩ ግን እንደ ንጉሳዊ ቤተሰብ በክብር ስትመላለስ ያዩሃል። ከፈጣሪ ከልዑል እግዚአብሔር ጋር ልዩ የሆነ ጥልቅ ግንኙነት እንዳለ ያውቃሉ፣ ዝም ብለው ያውቁታል። አንዳንዶቹ እንዲያውም ንብረቶቻቸውን መጸየፍ ጀምረዋል፣ ምክንያቱም ከውጥረትና ከጭንቀት በቀር ምንም አላመጣላቸውምና ገንዘብ በበዛ ቁጥር ችግር ይበዛል የሚለው አባባል እውነት የሚሆነው ከልዑል እግዚአብሔር ጋር ጥብቅ ግንኙነት ከሌለህ ብቻ ነው። ምክንያቱም ከልዑል እግዚአብሔር ጋር ግንኙነት ሲኖርህ በቀጥታም ሆነ በተዘዋዋሪ የእርሱን ሕዝብ ትረዳለህ። ለውድቀታቸው ሳይሆን ለመነሳታቸው ምክንያት ትሆናቸዋለህ፣ ለክብሩ ትውላለህ። እግዚአብሔር ይመራሃል፣ ምን ማድረግ እንዳለብህም ያሳይሃል። እናም የሁለቱንም ዓለማት በረከት ታገኛለህ የመንፈሳዊውን ሰላምና የቁሳዊውን በረከት። ለዚህም ነው እግዚአብሔር በመጀመሪያ በመንፈሳዊው ዓለም ሊያጸናህ የፈለገው። ያ ያንተ መሠረት ነው። በቁሳዊው ዓለም በረከቶችን ስትቀበል በውስጥህ ባዶነት እንዳይሰማህ የሚያደርግ ያ የበረከት መሠረት ነው። አንተ ከጅማሬህም በትሕትና የተገነባህ ስለሆንክ ስግብግብ አትሆንበትም። በአመንዝራነትና በከንቱ ነገር አትጠቃበትም። በተሰጠህም በረከት በዚህ ዓለም መልካም ነገርን ታደርግበታለህ። ምንም እንኳን ከእነዚያ ሰዎች በጣም ያነሰ ቁሳዊ ነገር ቢኖርህም፣ በጎ አድራጊ፣ ሰብአዊነት የተላበሰ መንፈስ አለ። የእግዚአብሔር ጸጋ በአንተ ላይ አድሯልና፣ ይህ መንፈሳዊ ብስለት፣ የልብ ንጽህና፣ ይህ በእግዚአብሔር ላይ ያለህ መታመን ሌሎች በገንዘባቸው ሊገዙት የማይችሉት ሀብት ነው። እነርሱ የውጭውን ሲያሳምሩ አንተ የውስጡን እንድታሳምር እግዚአብሔር ረድቶሃል። የነፍስ እርካታ ከምድራዊ ሀብት ሁሉ እንደሚበልጥ ተረድተሃል። ለዚህም ነው አንዳንዶች ያላቸውን ሁሉ ሰጥተው የአንተን አይነት ሰላምና የልብ እረፍትን መግዛት የሚመኙት። አስታውስ፣ እግዚአብሔር የሚሰራው በራሱ ጊዜና መንገድ ነው። መዘግየት የሚመስለው ነገር ለአንተ የተሻለ ዝግጅት ሊሆን ይችላል። ዓለም በቁሳዊ ስኬት ሲለካ እግዚአብሔር የልብን ዝግጁነት ይመርጣል። ምድራዊ በረከቶች ሲመጡ እንዳትታወር! ያንተ ልብ ለእርሱ የተዘጋጀ ሲሆን እንዳትዘናጋ፤ ይልቁንም በምስጋና ተቀብለህ ለእርሱ ክብርና ለወገኖችህ ረድኤት እንድታደርግላቸው ያነሳሳሃል። ስለዚህ በዙሪያ ባለው የቁሳዊ ነገር ፉክክር አትረበሽ። አንተ ያለህ ሀብት በሰማይ ጭምር የተከማቸ ነው ዝገት የማያበላሸው ሌባ የማይሰርቀው ያም የልብ ንጽሕና በእምነት መኖርህና ለእግዚአብሔር ያለ ታማኝነት ነው። ይህንን ታላቅ ጸጋም አጥብቀህ ያዝ። እግዚአብሔር በመንፈሳዊ ሕይወት ላይ እያደረገ ያለውን ሥራ ተመልከት። እንዴት ከቀን ወደ ቀን እያሳደገህ እያጠራህና ለታላቅ ዓላማ እያዘጋጀህ እንደሆነ አስተውል። ቁሳዊ ነገሮች ይመጣሉ፣ ይሄዳሉ። የእግዚአብሔር ጸጋና ከአንተ ጋር ያለው ኅብረት ግን ዘለዓለማዊ ነው። ወደ ንስሐ መቅረብህን እስኪ ተመልከተው። ወደ ስጋውና ደሙ መጠጋትህንም እስኪ አስበው። ከዚህ የላቀ በረከት ከወዴትም አይገኝም። ሌላው ሁሉ በዚህ ላይ የሚጨመር ነገር ነው። አንዳንዴ ሰዎች የሰዎች ምን አዲስ አለ ብለው ሲጠይቁህ በሕይወትህ የሚታይ ትልቅ ቁሳዊ ለውጥ ላያዩ ይችላሉ ነገር ግን በመንፈስህ ውስጥ የሚካሄደውን እድገት፣ የምታገኘውን ሰላምና በእግዚአብሔር ላይ ያለህን መደገፍ አንተው ራስህን የምታውቀው። ይህ ነው እውነተኛው ሀብት። ስለዚህም በርታ፣ እግዚአብሔር ላንተ ያዘጋጀው ነገር ታላቅ ነው። መንፈሳዊ መሠረትህን በማጠንከር የጀመረው ጸጋ በጊዜው ቁሳዊ በረከቶችን የሚጨምርልሃል። ያን ጊዜም ያ የተሰጠህ ታላቅ በረከት አንተን ከእግዚአብሔር አያርቅህም፤ ይልቅስ ይበልጥ እንድትቀርበውና ለስሙ ክብር እንድትኖር ያደርግሃል። የሰጠህን በጎ መንፈስና ትሑት ልብ ጠብቅ። በጸሎትና በምስጋና ከእግዚአብሔር ጋር ያለህን ግንኙነት አጠንክር። የቀረ ሁሉ በጊዜው ይከናወናል። አምላካችን ልዑል እግዚአብሔር ሆይ ስለሰጠህን የማይለካ ጸጋና ምሕረትህ እናመሰግንሃለን። ከምድራዊ ሀብት ይልቅ በመንፈሳዊ መሠረት ላይ ሕይወታችንን እንድንገነባ ስለረዳህን ክብር ሁሉ ለአንተ ይሁን። የልባችንን መሻትህ አንተ ታውቃለህና በጎ የሆነውን ነገር ሁሉ በጊዜው እንድትሰጠን እንለምንሃለን። ከምትሰጠን በረከት ጋር ሁሉ ለስምህ ክብርና ለባልንጀሮቻችን በጎን የምናውልበትን ጥበብና ትህትና እንስጠን። ልባችን በሀብት እንዳይታበይ፣ ነገር ግን ሁልጊዜ አንተን በመፍራትና በመውደድ እንዲኖር እርዳን። ጌታ ሆይ በሰላምህ ሙላን፣ በመንገድህም መምራን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ በስምህ እንደገፋለንና እውነተኛ ምርኩዝ ሁነን ቅዱሳንህም ሁሉ በረከትን አካፍለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘለዓለሙም አሜን።